እኔ አንድ ሀሳብ ብቻ ነው ተናግሬ የሚወጣው። ካቴ እሺ፣ ወንድም የጋሼ ልጆች አብርሃም ምሩታ በሰው የሚተዳደሩ ሰው አይደሉም። የፈለገ ቢንጫጫ፣ የፈለገ ቢያወራ ራሳቸው ተማምነው ነው የመጡት፣ እዚህ ዱባይ ማለት ነው። ምቀኛ መኖር ለነሱ ጥሩ ነው። ይሄ ማደጊያ ነው፣ ምቀኛ ማደጊያ ነው። እንግዲህ አሁን በነሱ ቢንጫጩ ምን ቢሉ በአብርሃም ይጎልበት ነገር የለም፣ በሩታ የሚጎልበት በተግባር ደግሞ አሳይተዋል። እነሱ ሰውን ተማምነው አይደለም የሰው ዱባይን የመጡ እራሳቸው ተማምነው ነው። ግን የኛ ሰው ምን እንደነካው በእኛ ምቀኝነት ኢትዮጵያ በኢትዮጵያ ሳይበቃቸው መጥተው ደግሞ ዱባይ ላይ ይሄ ብልግና ነው። ይሄ የጭንቅላት አስተሳሰባችን ስለወረደ ነው ሰው ሁሉ ማሰቢያው ድፍን ሆነዋል። ማንንም ማንንም ተማምነው አይደለም የመጣው እነሱ ላይፋቸው እስኪ ሊያሳልፉ የመዳም ቅመም ሊያስተስቱ ነው እንጂ ባንቺ ብር ፈልጋለው በአንቺ ይሄንን ፈልጋለው ብለው አልመጡም። ግን በጣም አጥፍተዋል። የመዳም ቅመም ቢሆን አንዱ ባነሳው ከአንዱ ክብሪት ባነሳው ሁሉ ተጨራረሰ። ይሄ ብልግና ብልግና ነው። የሰው ልጅ ተግባር ቢኖረው አንስተው አይጦሉም ነበር አብሬሽም ሆነ ሩታም ሆነ በሰው የሚፈልጉ ሰው አይደሉም የራሳቸው ወቁት ይትወብር ናቸው እኛ ስለወደድናቸው ነው የምናደንቃቸው ያለው ምን ታደርገዋለህ እዚህ ተደስተው ቢሄዱ ጥሩ ነበር ግን ቢያንስም ተደስተዋል ሰው ሰው ቢያወራ ሰው ምን ቢል አሳይተዋል በተግባር ይሄ ለማለት ነው የገባሁት

ይሄዱበት እኛ እንደ እንደዚህ አይነት ነገር እኛ የፍቅር ፍቅር ነው የምንሰጠው። ያናችሁ ነው ነበር ማታ እሱ ቤት አንድ መቶ ምናምን ሰው ነበር። አብታይ እሱንም እኔንም እየሄዱብን ነው። መቻቻ ነው አርጊልሽ ነበር ተኝተሽ ነበር። ማታ ደግሞ ያቺ የሰደበችሽ ልጅ እሷ ደግሞ የተራዋ በሁለት ቦታ እየተረገጠች ነበር። እይ ትረገጥ፣ እኔ ግን በቤቴ አላስረግጣትም። እኔ በስድብ አላምንም። እኔ በጣም ጨዋ ያሳደገኝ ጨዋ ልጅ ነኝ እና በስድብ አላምንም ግን በንግግር የሚያምኑ ከሆነ እየመጡ ማውራት ይችላሉ። ቤቱ የፍቅር ቤት ነው። ሁላችሁ የሁሉም ሰው ያለ ስድብ፣ ያለ ማንቋሸሽ፣ ያለ ንቀት ሀሳባቸውን መግለጽ የምችሉ ከሆነ እሰማቸዋለሁ። ግን ከሳይሻል የሚንቅ ሰው ደግሞ በጣም ያናድደኝና አልሰማም። ይቅርታ ከኔ ሳይሻል ማለት ነው። አሁን እኔ እኮ ማለት ነው አብርሽን ቦቴ አፍ ስትል የነበረችው አንዷ ልጋጋም፣ ለሀጫም ስትል የነበረችው እሷ ራሱ እኮ የተጠቀጠቀ የልብስ በርሜል እኮ ነው የምትመስለው፣ የዕድር ቤት ኩባያ። የተሻለ ሰው እንኳን ቢንቀን የተሻለ ሰው እንኳን ቢንቀን፣ አድርሱላት በእናታችን ማታ እኮ ሄደንባታል ሌላ ማሜ ቤት ቀላል ይካሄድባታል እንዴ እኔ ብቻ አዋቂ ነኝ እኔ ብቻ ተጽዕኖ ፈጣሪ ነኝ እኔ ብቻ ተደማጭ ነኝ ማናት እሷ ማናት መሬት እኮ ቀርቧት እኮ እያላባት እንደ ከሰውነቷ እኮ ውሃ እያንጠባጠበች የምትሄድ አሮጊት እኮ ናት የበሰበሰች እነሱን እነሱን አድርሳለች እኮ እነሱን አድርሳለች እኮ። አያት አያት ዛሬ እኮ የምትመርቅበት ጊዜ ነበረች። እሷ እኮ ክብሩ ውለዱ የምትልበት ታይም ላይ ነበረች። ግን እርግ ስድብ እንጂ እንትን ምርቃት አታውቅማ። በህይወቷ ማን መርቁ አስተምሯት ማን መርቁ አሳድጓት የምትመርቀው። ኮፕሊንግ አድርጉልኝ ሁላችሁም፣ ኮፕሊንግ አድርጉልኝ። ኮፕሊንግ ሞሽ ግሬስ ፋሚሊ ብቻ አንድ ሰው ሳይለቅ መቶ ጊዜ እኮ ታፕ ታፕ ቢያደርግ ቤት ስ ይሄዳል። ያኔ ሰዎች ሪፖርት የሚያደርግ ሰው እንዳይሆን ቶሎ ቶሎ አስወሯቸው። ያስሚን ራስላ ሳላ ሪሳላ ና ና፣ ውጪ ቶሎ ካላወራችሁ እነቅላችኋለሁ። ቶሎ የማያወራ ሪሳላ ላሰጣሽ ነበር። ወላይ እንዴት ነች? አረ ሪሳላ ቤተሰብ ነች ተው፣ አይታሙ አይታሙ። ታዲያ እንዴ ሰሆነና ናቅ ፕሮፋይሏን አናውቅ በአሁን ሰዓት እኔ እኔ ማለት ነው። ይኸውልህ ሙቤ፣ እኔ እስከዛሬ ጓደኞች የምላቸው ክደውኝ እየሰደቡኝ፣ እያሰደቡኝ ነው ያሉትና እኔ ማንንም አላምንም። የሚቅርት አድርጎልኝ የምር። አረ ልክ ነሽ፣ ልክ ነሽ። ሲጀምር በዚህ ሰዓት ማንንም ማመን ከባድ ነው። ወይ ወይ እኔም እኮ አምረና ሳናውቃት ቀርተን ቀርተን አይደለም ብሻዳ በእንደዚህ ምናቃቸውን ልጆች ገብተው ሌላ ነገር እያካሄዱ ይያካሄዱ ነው። ገብቷችኋል። አሁን የእሷ ሀሳብ ሌላ ሊሆን ይችላል። እሷ ሀሳቧ መናገር ትችላለች። መፍቷ ነው። ሌላ ሀሳብ ስላራመደች እሷ ልትረገጥ አችልም። ለምን መፍቷ ነው። እኛ እኔም ደግፈው እንኳን ለምን አደግፍ ብያ ልይዛትም። ገብቷል አይደል? ያ ያለ ስድብ፣ ያለ ንቀት ሀሳባቸውን መግለጽ ይችላሉ፣ ተቃዋሚውም ደጋፊውም መምታችሁ ነው ነገሩ። ምን ላይ ነው ሀሳብ ሰጠው? ወይኔ ወይኔ አያት ሶስት ቀን ሶስት ቀን ስትረገጪ ቁጭ ብለሽ ሰው አልገባውም። ገና ማለት ቲክቶክ ላይ አልነበርሽም፣ አልነበረችም ቲክቶክ ላይ ያለችም

እኔ አሁን ትላንትና ማለት ነው። የምር የሆነ መድረክ ላይ ሆነው እሱም እሷም ሱፍ ለብሰው እሷ ቤሉ ለብሳ ምናምን እምባነቀኝ ያኔ። ማለት ምን አጠፉ? ምን አለ ቢተዋቸው? ደስታቸውን አይቶ ባደግፉ፣ እንኳን ባትቃወማቸው ምን ችግር አለው? እሱ እኮ ነው የምልሽ አሁን ምን አለ መሰለሽ፣ አዩ አንዳንዴ አላህ ሲወድሽ ነው ምቀኛ ምቀኛ የሚያበዛልሽ እንዴ። ምቀኛው መካሪ ለሽ እኮ አንቺ ጠንካራ አትሆኝም፣ ጉበዛ አትሆኝም፣ ታታሪያ አትሆኝም። አንዱ እኮ ገባና በኢንቦክስ አንቺን ገባሽ ፖለቲካ እኮ ነው የሚራመደው ምናምን አለኝ። ዋ ዘንባይ ባክሸኝ፣ ፖለቲካ አናውቅም፣ ዘር አናውቅም፣ ሃይማኖት አናውቅም። ዝም በያቸው አትመልሺ። ዝም በያቸው አትመልሺ። ሚውት አድርጉ። ሰላም እንዴት ነው? እንደ አማን ነው አለን አለን ከየት ነው? በምን ምክንያት ገባህ? ደጋፊና ሀሳብ ለመስጠት ወይስ? ችግር የለውም ተቀናቃኝም ከሆንክ ተቀናቃኝ ሁሉን አንሰድብህም። በተረጋጋ መንፈስ ማውራት ያለብንን ነገር እናወራለን፣ እንወያያለን። አይ ምን ላይ ናችሁ መጀመሪያ ልጠይቅ ብዬ ነው ሰው ሳይገባችሁ ነው የገባችት ማለት ነው። እና ምን ላይ ነው እዚህ? ቆይ ላስረዳቸው አንድ ላይ ከታችም ያላችሁ ሰዎች ልትኖሩ ትችላላችሁ። አታስረዳቸው እያዳመጡ ይግቡ። ለስንቱ ነው የምታስረዳው አንተ። እርዳታ እኮ አይደለም ይሄ ይሄ ሚዲያ ላይ ያለ ሀሳብ ነው እንጂ ስለ እርዳታ አይደለም። ምን አደከመ ወንድም የውሃ ጠጣ። ምንድን ነው ያለው? ኢንጆይ ኢንጆይ ቢስ ምንድን ነው ያለው? በእናት አትጨነቁ ማለ ማለት አልሐምዱሊላ፣ ዱዓ አርጊ። እስኪ የማታ ይቀርብ አጨናንቄ ነው የበተንኳችሁ። እስኪ ዱዓ አርጊ ዝም ብለሽ፣ ያንቺ ዱዓ ተመችቶኛል። እንትን ሰው አታስገቡ እሺ። ይኸውልህ ስለ ጉዳዩ የማያውቅ ሰው ከሆነ አታስገቡ፣ የምታውቁ ብቻ ገዝትላኩ እናስገባለን። በተለይ ደግሞ ተቃዋሚ ነው የምትሉ አንድ ቁጥር ጻፉ፣ እኔ ላስገባችሁ። ተቃዋሚ ነው የምትሉ አንድ ቁጥር። አሰላም አለይኩም ወረህመቱላሂ ወበረካቱ አለይኩም ሰላም ወረሕመቱላሂ ወበረካቱህሰላላረ አደራችሁ። ደህና አረፈዳችሁ? አርፍደናል፣ አርፍደናል አንድ እንዴት ነሽ? ደህና ነኝ አልሐምዱላህ። እኛ የሚሰራ ሰው ሆሳ ሲሰሩ ካላየን ማንኛውም ሰው ይደግ እናሳድጋለን። እኛ የሀገራችን ሰው ወይ ስንት ስቃይ እየደረሰባቸው እያየን ስለሆነ ሆሳ ቦታ እንያቸው ሆሳ ለመን አይሽጦ አመድ አይሸጡም፣ እናበረታታለን፣ እናሳድጋለን። በተለይ እነዚህ ልጆች መቃወም የያዙት እናት የሆኑት ሰዎች ናቸው፣ ወልደው ደረጃ የደረሱ ናቸው። ግን እነሱ ከንደዛ አልፈው እኔ ሆሳ ነገር መናገር አልፈልግም። ያሉበትን ዘወር ብሎ ቢያው ጥሩ ነበረ። እነሱ ያሉበትን ማለት ነው። እነዚህ ልጆች በምንድነው የተቀየሩት? ምን ሰርተው ነው ብለው አይተው አብረው መለወጥ ነበረባቸው ማለት ነው። ግን እነሱ የራሳቸው አዳፍነው ተቀምጠው ለራሳቸው እንኳ ቅርጽ የሌላቸው ወይ የሴትነት ወግ የሌላቸው እነሱን ለመቃወም ማለት ነው። እኔ ልጆቹን ብቻ ስለወደድኩ አይደለም። ማንኛውም የሚያገሬ ሰው ሶሳ ቦታ ካላየኋቸው ድረስ አበረታታለሁኝ፣ የሚያርጉ ልጆች ያሳድጋለሁኝ የሚለወሰው እኔ በጣቴ አይችላቸው በጣቴ ላይክ ሽራ አርጌላቸው ታገኙ። ማንኛውም ይለወጥ። ይህን ያህል ተቃውሞ በጣም ይገርማል። እሺ ደግ መቃወም ይቃወሙ። ስድብ ስድብ ቤት አይሰራም። ስድብ ስድብ አያሳድግም። ከእነሱ አፍማ የማይወጣ ስድብ ነው። ትልልቅ ባልቴቶች እኮ ናቸው። ደግሞ ባልቴት በደረጃ ገብቶ የሰው ደስታ የሚያስደስተው ነው ሰው ማለት ለራሳቸው ቅርጽ የሌላቸው ወይ ወንድ አይመስሉ ወይ ሴት ወይ ወንድ አይመስሉ ወይ ሴት አይመስሉ መሬት የቀሩ የበሰበሰ እና እየተጠራ ነው ሆኖ ይቅርታሽ። እንመለሳለን። ወአሌኩም ሰላም ወራህመቱላሂ ወበረካቱ። አንዴ ምንድነው ሼር ኮፕሊንግ እያደረግን 100 ሺህ እናስገባት። አንዴ እስኪነገራችሁ ድረስ አጠብቁ እና ሃይ አሚሩ ወይ እኔ ሰላም ገባ ነው ኢንሻአላህ በሌላ ቀን እንገናኛለን። ታፕ ኮፕሊንግ እንዳትረሱ። ልጅቷ እናሳድጋት ቅናታ መቀኛም ያው እኛ ስንደግፋት ነው እንትን የምንለው። ጥሩ ቤት ነው። የጥሩ ቤት ነው። ጥሩ መረጃ የሚወራበት ቤት ነው። ጥሩ ስራ የሚሰራበት ቤት ነው። ኢንሻላህ እናሳድጋታለን ብለን እናስባለን። እና እህት ወንድሞቼ፣ እናሳድጋት ኢንሻላህ። እና በሌላ ቀን በቀጣይ እንገናኛለን። አመሰግናለሁ። አይዬ እሺ፣ ሩሐማ፣ እኛ ደህና ሆኑ። በነበረን ቆይታ በጣም ጥሩ ነገር እያስተላለፍክ ነበር እና አመሰግናለሁ፣ ወንድማችን። ደህና ሆኑ። ሀይል ስራ ላይ

አብርሽን ስናቀው የተቸገሩትን ሲረዳ በጎ አድራጎት ላይ ሲሰራ፣ ወላሂ የታመሙትን ሲያሳክም፣ ቤት የፈረሰባቸው ሲያሰራ፣ ሀተም ቤት እንኳን የፈረሰባቸው የታመሙትን እንኳን ሲረዳ የምናቀው የራሱን አካውንት ሰጥቶ ሳይሆን የራሳቸው አካውንት ሰጥቶ ያሉበትን ያሉበትን ችግር አሳይቶ በቪዲዮ አድርጎ ሁሉ ነገር አድርጎ ነው እንጂ በራሱ አካውንት አንድ ብር የገባለት የላከለት ሰው የለም። ግን እነሱ እንደ ሰው እንኳን ፖለቲካ አይሰሩ፣ እንደ ሰው እንኳን ብሔር አይነኩ፣ የማይሆን ነገር አያወሩ። በራሳቸው ሚዲያ በራሳቸው አዲያ ለሚመጡ ለሚመጡ ልጆች ዛሬ ግን ሁሉም እነሱም መጥፎ አድርጎ ብር ሰጣችሁ ብሎ ሁሉም ያጨበጭባል። ወላሂ እነሱ ዱባይ መጥተው ራሱ ሰርጋቸው ቢሰርጉ የራሳቸው ላይፍ ቢቀጩ በራሳቸው ብር ነው እንጂ እኛ ረተናቸው እኛ ብር ሰተናቸው አይደለም። እኛ ቪዲዮቸው እናያለን ያለን እንደ ሰው ላይክ ሰብስክራይብ እናደርግላቸዋለን። ያ ደግሞ ስለምንወዳቸው እና ስለምንከተላቸው ነው እንጂ እነሱ ብናደርግላቸው ባናደርግላቸው ክፍያቸው የዩቲዩብ ክፍያቸው አይጎልም። ከማንም 0.5 ሳንቲም ለምነው እስከ ዛሬ ድረስ አልኖሩ። ሰው ግን ምቀኝነቱ የመቀኝነት ምቀኝነቱ የመዳም ቀዳማዎች እየረዷቸው ነው ብሎ ነው ስማችን የሚያጠፉት። ለምን እንደሆነ ግን አይገባኝም። ወላሂ እነሱ ቢፈልጉ የእነሱ ፎቶ ራሱ የእነሱ ቪዲዮ እየወሰድን ራሱ ዩቲዩባችን ማዘጋት ይችላሉ። ግን እነሱ ካደጉ ከፈለጉ ከከፈላቸው ይጠቀሙ ብለው አይደል እንደ ዝም የሚሉን። ግን ለምንድነው እኛ የማናስበው? ለምንድነው እንደሆነ የማናስተውለው? የሰው ልጅ በዚህ ልኩ ክፋት ማሰብ ግን ጥሩ አይደለም ወላሂ። ይስሩበት፣ ይለወጡበት። እኛ ምን ምን አደረጉ? ምን በደሉን? በራሳቸው አዲያ ለሚሰሩት እኛ ምቀኝነት ግን መቼውን ግን እኛ የሚያልፍልን አበሾች ስንባል የሚያልፍልን የምር ጨረሽ ጨርሽ ያለው እናመሰግናለን፣ እህታችን ዘራ በጣም አሪፍ ነው። ከማንንም የሚፈልጉ ሽመደሉም በእድሜ ትንሽ በራሳቸው መንገድ የሚንቀሳቀሱ ልጆች ናቸው። ማንንም የረዳቸው የለም። የመዳም የመዳም ቅመሞችን ስም ስለሚጣፍጣቸው እንጂ ማንንም የረዳቸው የለም። ረድቻለሁ እኔ ተጠየቂ ነው የሚል ካለ መረጃ እንፈልጋለን። በሱ ስም በልጁ መረጃ ይምጣልን እንፈልጋለን። እኛም ተጨምረን እንቃወማለን። መረጃ ይላል ሁሉ እንዋር እንቃወማለን። ሀተ እሱ ራሱ ማውራት እንችላለን ወይ? ሩታ ማውራት እንችላለን? ደረሰኝ እኮ የላቸውም። ዝም ብለው ስማቸው ለማጥፋት ነው የሚያወሩት።